አንዲት ሴት እንዲህ ትላለች፣ ቤቴን አጸዳድቼ ካስተካከልኩኝ በኋላ ወንድም የደወለ ከባለቤቴ ጋር ልንጠይቅሽ እንመጣለን አለኝ። ኩሽና ገባሁ፣ ለእንግዶቹ ያለኝ ላዘጋጅ፣ ለመስተንግዶ የሚሆን ምንም ነገር አላገኘሁም። አንድ ነገር ላቀርብላቸው መፈልግን ምንም ማግኘት አልቻልኩም። ጥቂት ብርቱካን ብቻ አገኘሁ። እናም ወዲያውኑ ሁለት ብርጭቆ ቀዝቃዛ ጭማቂ አዘጋጀሁ። ወንድሜና ሚስቱ ሲገቡ ለመጀመሪያ ጊዜ እየጎበኘችኝ ያለችው የወንድሜ ሚስት እናት ከእሳቸው ጋር ነበረች። ሁለት ብርጭቆ ለሚስቱና እናትየው ካቀረብኩላቸው በኋላ አንድ ብርጭቆ ውሃ ደግሞ ለወንድሜ ሰቨን አፕ እንደምትወድ እንደምትወድ አውቃለሁ አልኩት። ትንሽ ጠጣና ውሃ መሆኑን አወቀ። እናትየዋ እኔ ሰበናፕ ነው የምፈልገው፣ ለሆዴ ይመቸኛል እና ስጡኝ አለች። ግራ ገባኝ፣ ደነገጥኩኝ። ወንድሜ እንዲህ ሲል አዳነኝ። አዲስ ብርጭቆ ከኩሽና አመጣለሁ ብሎ ብርጭቆውን ይዞት ሄደ። ከዚያም የጠርሙሱን መሰበር ድምፅ ሰማን። እናም ተመልሶ መጥቶ አማቱን እንዲህ አላት፣ የሚያሳዝነው ከኔ ወድቆ ብርጭቆ ተሰበረ፣ ግን ምንም አይደለም፣ ሌላ ላመጣልሽ ወደ ግሮሰር ይሄዳለሁ አላት። አማቹ አያስፈልግም አለች። ሲወጡ ወንድሜ ሲሰናበተኝ አቅፎ በእጅ ገንዘብ አስጨበጠኝና እንዲህ አለኝ ተኩሽናው ሰበናፕ ማጽዳቱን እንዳትረሺ ጉንዳኖች እንዳያመጣ ብሎ በፈገግታና በፍቅር ተሰናበተኝ። ራስሽን ተንከባከቢም አለኝ። በዚህ መንገድ ወንድሜ ጭንቀቴንና ጉድለቴን ሸፈነልኝ፣ ስሜቴንም ጠበቀልኝ። ወንድማማችነት እንዲህ መሆን አለበት። የደም ትስስር ትላለች የዛሬዋ መልእክተኛ። እጅግ በጣም የሚገርሙ ነው። አያችሁ ወንድም የእህቱን ገበና እንዴት አድርጎ እንደሸፈነ በጣም ደስ የሚል መልእክት ነው። ወንድሞች ለእህቶቻችሁ ገበና ሁኑ ለማለት ነው፣ የዕለቱ መልእክት ነው። በያላችሁበት ያለም ዳርቻ ሁሉ ሰላማችሁ ብዘትዘት ትርፍርፍ ይበልልኝ። ከፌስቡክ መንደር ያገኘሁት ነው። ከወደዳችሁት ላይክ አድርጉት። ላቭ ዩ ጋይስ ባይ።